የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ አርባ ስምንት ላይክ በማድረግ ጀምሩት። ከዚህ ነገር በኋላ እንዲህ ሆነ፤ እነሆ አባትህ ታሟል ብለው ለዮሴፍ ነገሩት፤ እርሱም ሁለቱን ልጆቹን ምናሴንና ኤፍሬምን ይዞ ሄደ። ለያዕቆብም፦ እነሆ ልጅህ ዮሴፍ መጥቶልሃል ብለው ነገሩት፤ እስራኤልም ተጠነካከረ፣ በአልጋውም ላይ ተቀመጠ። ያዕቆብ ዮሴፍን አለው ሁሉን የሚችል አምላክ በከነዓን ምድር በሎዛ ተገለጠልኝ፣ ባረከኝም። እንዲህ አለኝም፦ እነሆ ፍሬያማ አደርግሃለሁ፣ አበዛሃለሁ፣ ለህዝብ ለብዙ ህዝብ ጉባኤ አደርግሃለሁ፤ ይችንም ምድር ከአንተ በኋላ ለዘላለም ርስት ለዘርህ እሰጣታለሁ። አሁንም እኔ ወደ አንተ ከመምጣቴ በፊት በግብፅ ምድር የተወለዱልህ ሁለት ልጆች ለእኔ ይሁኑ፤ ኤፍሬምና ምናሴ ለእኔ እንደ ሮቤልና እንደ ስምዖን ናቸው። ከእነርሱም በኋላ የምትወልዳቸው ልጆች ለአንተ ይሁኑ፤ በርስታቸው በወንድሞቻቸው ስም ይጠሩ። እኔም ከመስጦጵያ ከመስጴጦምያ በመጣሁ ጊዜ፣ ወደ ኤፍራታ ለመግባት ጥቂት ቀርቶኝ በመንገድ ሳለሁ፣ ራሔል በከነዓን ምድር ሞተችብኝ፤ በዚያም በኤፍራታ መንገድ ላይ፣ እሷም ቤተ ልሔም ናት፣ ቀበርኋት። እስራኤልም የዮሴፍን ልጆች አይቶ፦ እነዚህ እነማን ናቸው? አለው። ዮሴፍም ለአባቱ፦ እግዚአብሔር በዚህ የሰጠኝ ልጆቼ ናቸው አለ። እርሱም እባረካቸው ዘንድ ወደዚህ አቅርብልኝ አለ። የእስራኤል ዓይኖች ከሽምግልና የተነሳ ከብደው ነበር፣ ማየትም አይችልም ነበር፤ ወደ እርሱም አቀረባቸው፣ ሳማቸውም፣ አቀፋቸውም። እስራኤልም ዮሴፍን ፊትህን አያለሁ ብዬ አላሰብሁም ነበር፤ እነሆ እግዚአብሔር ዘርህን ደግሞ አሳየኝ አለው። ዮሴፍም ከጉልበቱ ፈቀቅ አደረጋቸው፣ ወደ ምድርም በግንባሩ ሰገደ። ዮሴፍም ሁለቱን ልጆቹን ወሰደ፣ ኤፍሬምንም በቀኙ በእስራኤል ግራ ምናሴን በግራው በእስራኤል ቀኝ አደረገው ወደ እርሱም አቀረባቸው እስራኤልም ቀኝ እጁን ዘርግቶ በኤፍሬም ራስ ላይ አኖረው እርሱም ታናሹ ነበር ግራውንም በምናሴ ራስ ላይ አኖረ እጆቹንም አስተላለፈ ምናሴ በኩር ነበርና ያዕቆብም ዮሴፍን ባረከው እንዲህ አለው አባቶቼ አብርሃምና ይስሐቅ በፊትህ በፊቱ የሄዱለት እርሱ እግዚአብሔር፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር፣ ከክፉ ነገር ሁሉ ያዳነኝ መልአክ፣ እርሱ እነዚህን ብላቴኖች ይባርክ፤ ስሜም የአባቶቼ የአብርሃምና የይስሐቅ ስም በእነርሱ ዘንድ ይጠራ፤ በምድርም መካከል ይብዙ ዮሴፍም አባቱ ቀኝ እጁን በኤፍሬም ራስ ላይ ጭኖ ባየ ጊዜ አሳዘነው የአባቱንም እጅ በምናሴ ራስ ላይ ይጭነው ዘንድ ከኤፍሬም ራስ ላይ አነሳው ዮሴፍም አባቱን አባቴ ሆይ እንዲህ አይደለም በኩሩ ይህ ነውና ቀኝህን በራሱ ላይ አድርግ አለው አባቱም እምቢ አለ እንዲህ ሲል አወቅሁ ልጄ ሆይ አወቅሁ ይህ ደግሞ ሕዝብ ይሆናል፣ ታላቅ ይሆናል። ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአሕዛብ ሙላት ይሆናል። በዚያ ቀን እንዲህ ብሎ ባረካቸው። በእናንተ እስራኤል እንዲህ ብሎ ይባረካል፣ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያደርግህ። ኤፍሬምም ከምናሴ ፊት አደረገው። የዛሬው ትረካ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ ድረስ መልካም ቆይታል።